አላታውቅም። ኢየሱስ ክርስቶስ ሰው እንደሆነ ታውቃለህ አታውቅም? መጀመሪያ የጠየቅሁትን መልስልኝ። ነው ኢየሱስ አላህ ስለፈጠረኝ አመልከዋለሁ። አምልከኝ ብሎ ስለተናገረኝ። ኢየሱስ ክርስቶስን ለምንድነው የምታመልከው? አንተን አምልከኝ፣ ስለ እኛ ሁን። ኢየሱስ በታሪክ እናውቀዋለን። እናንተ አላህ ማለት ምንም አላረጋችሁም። በምንድነው እና የምታምልኩት? ማለት በምን ጌታ ብላችሁ ታምንታላችሁ? ምንም ካላረገላችሁ በምን ጌታ ነው ብላችሁ ታምንታላችሁ? አምላክ ስለፈጠረኝ ስላስገኘኝ አመልከዋለሁ።

የእኔን መለስክላቸው እምትምስ እኔ የጠየኳቸውን ጥያቄ በመጽሐፍ ቅዱስ ይኖራል ያሉ ምንድን ነው? ኢየሱስ ክርስቶስ ስትጾሙ እንደ ግብዞች አትሁኑ እና ጾም በመጽሐፍ ቅዱስ አለኛ ጋር አለ። እኔ የጠየኳቸው ግን አብይ ጾም ወይም ደግሞ እነሱ ስለዚህ መልስ ይሆናል የነሱ ላ ይሁን ምንም ኢየሱስ ክርስቶስ የትኛውም ቦታ ላይ በዓሎቻቸውና ጽሞቻቸው ሁሉ መጽሐፍ ቅዱስ ላይ ምንም አይነት ማስረጃ የላቸውም።

እሺን ያን ጥያቄ ጥያቄ ነው እሱ። ማለት በእምነት በኢማን ጉዳይ ማለት ነው። እሺ እምነትህን እንዴት ነው ፕሮፍ የምታደርግልኝ ማለት መሰረታዊ የእምነትህን መሰረታዊ የእምነትህን እንትን ንገረኝ እሺ።

እሺ ግን አሁን እዚህ ጋ ማለት ነው። እኔ በአብዛኛው አሁን እንዲህ በልምድም ሆነ ብዙ ነገር እስልምናና ክርስትና አብሮ ሄደ ስለሆነ ብዙ ጊዜ ውስጥ የሚያስበው ነገር ነበር። ሁለቱን ላንሳልክ። ለምሳሌ ይሄ ብዙዎች ውስጥ አለ ብያ አምናለው። ግን ደራሴ ነው። አሁን ለምሳሌ ሁለቱ ዋና እምላቸው አንደኛ አላህ አይወልድም አይዋለድም። ይሄ ዋናው ብዙ ጊዜ በእስልምና የሚነገር ነው። ሁለተኛው ደግሞ አሁን ለምሳሌ መጀመሪያ ሰው ሲፈጠር ራሱ ሙስሊም ነው ብለን ነበረ እንትን የምንለው እና ሌላው ደግሞ ሶስተኛው ማንሳን ፈልገው ቁርአን ልክ በቃ ከሰማይ የሆነ በቃ ዱብ ያለ ነገር ውርድ ያለ ነገር ነበረ የሚመስለን። ያባካንን። ይሄ ያው ሎጂክ ከማንበብ ካለማንበብ ዝም ብለን በልምድ የምትይዘው ነው እና ከዚህ ተነስቼ አሁን ውስጤ ላይ ያለ የቆየም ነገር ስለሆነ እስኪ አላህ አይወልድም አይዋለድም የሚለውን ከቁርአን ላይ ማለት ነው እኔ አልወልድም አልዋለድም ያለበትን ታሳየኛለህ። ምንድን ነው የሚለው? እዚህ ጋ ከታችን አለ። አልወለደም አልተወለደም አልተወለደም አልተወለደም። እሺ፣ ይሉ እሱ እኔ አሁን ጥያቄ ቀጥተኛ ነው። አላህ ራሱ ማለት ነው። ለምን አሁን ቁርአን ከአላህ ነው የመጣው አይደለ? ብዙ ጊዜ እኔ ቁርአኑንም ሳነበው እንዲሚል ጥያቄ ማለት ውስጤ እንዲሚል ጥያቄ ይፈጠራል። እሱ ኮኔ ላከው ቁርአኑን፣ እሱ ኮኔ ላከው። ለምን ብዙ ጊዜ እንደዚህ መክትቦቹ ላይ እኔ አላህ የእኔን እናደርጋለሁ፣ እኔ አላህ ሮሁ ነኝ፣ እኔ አላህ እንዲኔም ብሎ ለምን ራሱን ፕሩቭ አላደረገ? ይሄ እንዳለ ሆኖ ግን ጥያቄ ማን ነው? እኔ አላህ አልወልድም አልዋለድም ያለው ነው የምታሳይበው ይሄ ምን ይላል? አሁን ያነበርሽው ምንድን ነው የሚለው? ድገም። መስኪን እዚህ ከእኮ አይወልድም እኮ ነው የሚለው። አዎ፣ ተናጋሪው ማን ነው? ማን ተናጋሪው? እኮ እሱ ግን እኔ አልወልድም ያለበት አለ ወይ? ተናጋሪው እሱ እየተናገረ ያለው እሱ ስለ አላህ ስብሃነ ስለራሱ እየነገረን ነው። በሌላ በሁለተኛ እንትን አድርጎ ይናገራል። መጽሐፍ ቅዱስ ላይ ብንሄድ ኢየሱስ ክርስቶስ ለምሳሌ ምን ይላል? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ከሰማይ ከወረድኩት በቀር ለምን አላለን? እራሱ እንች የመልስል ቆይ፣ ጣልቃት ትግቢ

ይልቅ አሁን ለምሳሌ እዚህ ጋር ማለት ነው። ከሰማይ የመጣ ማንም እንደሌለ ግልጽ ነው። እሱ ብቻ ነው ከሰማይ የመጣው እንደ መጽሐፋችን። ለዛ ግልጽ ነው። እዚህ ጋር ምን አስረጅኝ አላልኩም። ከሰማይ ከወረድኩት በቀር ለምን አላለሁ? ሌላ ሌላ ይሄንን ሊጣርስ የሚችል የለማ ከሰማይ የመጣው አንድ እርሱ መሆኑ ግልጽ ነው። ያዘ ከሰማይ ከወረድኩት በቀር ለምን አላለም ነው ጥያቄ። እሱ ምናልባት ቀጥታ የኔ መልስ ትመልስልኝ እሺ። እሺ ቆይ አንድ ቦታ ላይ ማለት ነው። ቆይ ወይ ወዴት ማትጂ ወዴት ማትጪርሽ። ይሄንን ለምንድን ነው ከሰማይ ከወረድኩት በቀር እኔም በሰማይ የምኖረው የሰው ልጅ ነኝ እያለ ለምን ራሱ አልተናገረም? ይሄ አስኪራን ሁለተኛ፣ እዚህ ጋር አንድ ነገር ልንገር፣ መጽሐፍ ቅዱሳችን ማለት ነው በሰዎች በነቢያትም ሆነ በሐዋርያት እንደተጻፉ እናምናለን። ያ ማለት ያዩትን ነው። ሐዋርያቶች ያየነውን የዳበስነውን አብሮት የነበሩትን ነው ፕሩፍ ያደረጉልን አንተየኩን እሱ ማነው ስልሽ ኢየሱስ ነው አይደል ኢየሱስ እስከሆነ ድረስ አንቺ ራስሽ በመጣሽበት አካሄድ አልወልድም አልወልድ አላህ አይወልድም አለ። ለምን ራሱ አልወልድም አልወለድም አላለም አለች። እሺ እንደሱ ከሆነ ለምን ከሰማይ ከወረድኩት በቀር ወደ ሰማይ የወጣ ማንም የለም፣ እኔም በሰማይ የምኖረው ኢየሱስ ነኝ ለምን አላለም ማለት ጥያቄው አስከረም ስለ ስለዚህ ኢየሱስ ስለራሱ እየተናገረ ነው። ያው ብለን እኮ ተቀበልናችሁ። አሁን ስለ ራሱ እየተናገረ ነው። ተሻለ አይደል? የሚጠቅም ነገር ብጠይቅ አይሻልም። ይህን ተናጋሪው ማን ነው? በቁርአን ላይ እንዴት የሚጠቅም ነገር ይሄ እኮ ይሄ እኮ ይህ ልክ የእምነቱ ጉዳይ እኮ ነው። መሰረቱ፣ እሺታዩ በቃ የእምነት ጉዳይ ነው። ለምን እንደዛ አላለም? ከሰማይ ከወረድኩት በቀር ወደ ሰማይ እየወጣ ማንም የለም እኔም በሰማይ የምኖረው የሰው ልጅ ነኝ ለምን አላለም? እሱን እኮ ነበርኩ ቀኛ ኢየሱስ ክርስቶስ እሱ ብቻ ከሰማይ እየወረደና እሱ ብቻ ከሰማይ የወረደና ከሰማይ የሄደ አንድ እሱ ብቻ እንደሆነ ግልጽ ነው። ተፈጥሮ ይሄ ምንም አሻሚ ነገር የለም። አላህ ግን እዚጋ፣ ቆይ አላህ ግን ማለት ነው አላህ ግን፣ አንተ ሰውን አታወሪ አትደራረቢ ስታወሪ ሲቀጥል ለምን ጥያቄን ግልጽ አርገህ ትመልስልኛለህ ወይስ እየመለስኩልሽ ነው? አንቺ በምትሄጂበት መንገድ ከሰማይ ከወረድኩት በቀር የሚል አምጪልኝ መጽሐፍ ቅዱስ ላይ ወደ ሰማይ እየወጣ የለም እኔም በሰማይ የምኖረው የሰው ልጅ ነኝ ብሎ ራሱ የተራ የጠየቅኩ ማለት ነው። ግልጽ ጥያቄ ነው። ለምን ይሄን ነው? ኢየሱስ ክርስቶስ እኔ አሁን ልጠይቅ መጥቼ መጠየቅ አለብኝ። አንተ ትክክለኛውን መልስ ለምን ነው ሁል ጊዜ አካሄዷ ይሄ ነው። ጠይቀን ማይጠቅም ጥያቄ። እኔ ልጠይቅ ነው የመጣሁት፣ አትጠይቁኝ። ብዙ ጊዜ አስገባሃት። ምንም ወላሂ ላዚም የምትጠቀም ልጅ አይደለች፣ ምንም የምትጠቀም ልጅ አይደለች። ሰላም፣ ሰላም፣ እንዴት ነው ሰላም ነው? ደናና አለው። ሰላም የአሁኑን እንትን አውጣልኝና እስቲ፣ ያውኑ ያሳየህን አሳየኝና እስቲ ያለውን ነገር ሻዳ ማያዝ ምፈልጋለሁና አሳየኝ፣ ነው ሻዳ ስለመያዙ አይደለም። ጥያቄ ካለህ በዚያ ጠይቀህ ያውኑን ቁራን ክፍል ያሳየው። ወልድ ወለደ የሚለውን አብራራልኝና አብራራለህ አብራራ በል እንግዲህ በል እያለ የሚያዛቸው አምላክ አላህ ስብሐነ ወተዓላ ራሱ ነው። ማንን? ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም። ቁል ይላል ያረብኛው ላይ በል። አላህ ስብሀነሁ ወተዓላ ስለራሱ አንድና ብቸኛ መሆኑ እየተናገረ ነው አምላካችን አላህ አንድ ነው በአንድነቱ ላይ ሦስትነት የለበት ሁለተኛ አላሁ ሶመድ አላህ የሁሉ መጠጊያ ነው በላቸው ከእርሱ ውጪ ሌላ ማንም መጠጊያ የለም መላእክትም ሆነ ማንም አካል ለሰው ልጆች መጠጊያ ይሆኑ እርሱ ብቻ ነው ቀጥሎ ምን አለ አልወለደም አልተወለደም ያ አንዱ አምላክ አይወልድም አይወለድም ለእርሱም አንድ ብጤ የለውም፣ ማለት እርሱንም የሚስተካከለው ማንም የለም። እርሱ አንድ ብቻ ነው። ይሄ ነው እሺ። ገብተሃል? ኦኬ። አመሰግናለሁ። አንድ አሁን ሱራ 19 ሱራ ማርያም 1933 ላይ ያለውንም እስቲ ግልጽ አልግርኝ። እሺ 1933 እሺ ወሰላሙ ዐለይ የዮም አውሊቱ ወዮም አሞቱ ወዮም ኡባኡ ሐይ ይላል። ሰላምም በእኔ ላይ ነው በተወለድኩ ቀን፣ በሚሞትበትም ቀን ህያው ሆኜ በምቀሰቀስበትም ቀን ይላል። በዚህ ላይ ጥያቄ ምንድን ነው? ላስረዳህ ወይ ነው እስትጠይቃለሁ? በዚህ ላይ የእኔ ጥያቄ ሙቶ ተነስተዋል ወይስ በቁርአን ገና ነው የሚሞተው ወይስ ምንድነው?

አንድም የመጽሐፍ ባለቤት አይኖርም፣ እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ ይላል። ወደፊት ወርዶ እንደሚሞት ይናገራል። ነቢያችን ሰለላሁ ዓለይሂ ወሰለም ሀዲስ ላይ ልክ እንዲሁ የማርያም ልጅ መሲሁ ወደፊት ይወርዳል ከሰማይ፣ ከዚያም በምድር ላይ የሚቆየውን ቆይታ ቆይቶ ለማንኛውም ሰው ይሞታል ብለው ተናክሯል። እሱማ የተወፋ ከዚያም ይሞታል። ቁርአን ገና እንደሚሞት ይናገራል ቁርአን ይናገራል ቁራላ ያለ ልታሳየን ትችላለህ? ስል ገና እንደሚሞት ተመልሶ መቶ እንደሚሞት አሁን በዚህ ላይ እንደተረዳሁት ሞቶ እንደተነሳ ነገር ነው፣ እና እየመሰለኝ ያለው መጽሐፍ ቅዱስን ስለምለው ገና መቶ እንደሚሞት ካለ እስቲ በቁራን ክፍል አስረዳኝና እዚህ ጋር ያውና፣ ካሜራውን አዙረን እዚህ ጋር ያ አላህ መልክተኛን የመርየም ልጅ አልመሲህን ገደልን በማለታቸው ረጋውራን ተባለ። አልገደሉትም አልሰቀሉትም አለ። እኔ እንደታሰጥኛ ፖስ እስከሚጨርስ ልጠብቅ። በጣም አስቸኳይ ጥያቄ ነው። አልገደሉትም አልሰቀሉትም ካለ በኋላ ይልቁንስ አላህ ዒሳን ወደ እርሱ አነሳው አለ። ያው ከግድያ ከስቅላት አድኖታል፣ ወደ እርሱ አንስቶታል። ከዚያ ወርዶ ደግሞ እንደሚሞት ይነግረናል። በሌላል ቀጥሎ ያለው ላይ ከመጽሐፉም ሰዎች ከመሞቱ በፊት በእርሱ በዒሳ በእርግጥ የሚያምን ቢሆን እንጂ አንድም የለም። በትምይ ቀን በእነርሱ ላይ መስካሪ ይሆናል። ከመሞቱ በፊት እያለ ይናገራ። እንግዲህ ካነሳው በኋላ ዳግም በሚመጣ ጊዜ እንደሚሞት አላህ ስብሐነ ወተዓላ ይናገራል። ከመሞቱ በፊት በእርሱ ያምናሉ፣ በእርሱ ትክክለኛ ማንነት፣ እርሱ የአምላክ መልእክተኛ ነብይ እንደሆነ ይሄን እውነቱን ይነግራቸዋል። መጥቶ የዛኒ ተናግሮ ይሄንን ይሞታል። እና ከመሞቱ በፊት እያለ ያስቀምጠዋል። እንደሚሞት ወደፊት መቶ ይነግረናል። ኖ ኖ እንደዛ ነው ምለው ስል ከመሞቱ በፊት ስል ለማን ነው እየተናገር ያለ? ከመጽሐፉ ሰዎች ከመሞታቸው በፊት ላልን አይደል ከመሞቱ የመጽሐፉን ሰዎች ነው እያለ ያለ ከመሞቱ እና ትርጉሙ ምን ይጋለ ሞት የሚናገረው በፊት ከመሞቱ በፊት ነው የሚለው አንተ ጋር ያለን ትርጉም አውጣሽ ችግር የለም አይ ስለ ከመሞቱ በፊት የሚለው አይ ላወጣልህ አልችልም ስለ አንዴ ስልክ ነው እየተጠቀምኳለ ለማውጣትም ያለ ነው ችግር የለው እሺ ከሐዲስ ላሳየ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ወደፊት መቶ እንደሚሞት የተናገሩበትን ያ ሀዲስ ላይማ ልኖር ይችላል፣ ሀዲስ ላይ ልኖር ይችላል። ለምን ለምን ሀዲስ እኔ ቁርአንን ነው በደንብ የሚቀበለውና ቁርአን፣ እሺ፣ የሀዲሱን ማመን ላይ ትንሽ በራስ ተበላ። እኔ ከሀዲስ አልቀበልም ማለት ስለ ኢየሱስ በሞት እንደሚሞት እርዶ ለነገረው ስል እኔ ሀዲስ አልቀበልም ስለማላምን ከሰው ስለሆነ ነው። አሻም በስንት ዓመቷን አገባት? በዘጠኝ ማስረጃ ምንድን ነው ከሀዲስ በራሳችሁ ጊዜ ትበላላችሁ። እኔ ቁርአን ነው መቀበላው። ወላሂ ቁርአን ነው አይቀበልም። አውቀው ግን ሲሆን እንደሚሞት ቃል በቃል ሀዲስ ላይ ላሳየችሁ ነበር። ወርዶ ይሞታል ብለው ነብስ ማለት ሰው ቃል በቃል ክርስቲያን ከልግባት ይችላል። ሰላሙ አለይኩም ወራህመቱላሂ በረካቱ። ወአለይኩም ሰላም ወራህመቱላሂ በረካቱ። እኔ ጥያቄ አለኝ። የሆንሽ ጓደኛ ዐይነት እና ጠይቂልኝ ብላይ ነው። ጥያቄው ምንድን ነው የሚለው የምሰራበት እቃ ነው መሰል ሱቅ መሰለኝ፣ የምትሸጠው እና አለሁ አለም አላቅም፣ ብቻ እቃውን ዋጋውን ጨምሬ ብሸጥ ችግር አለው እንዴ? አለች ሰዎቹ አያውቁም። ሁለት ነው መሰል የምሰራው እና አንድኛ ይቱ ታውቃለች፣ አንደኛ ይቱ አታውቅም አለች። ማለት ነው ይሄ እንዴት ይታያል? እነሱ ከሚሏት በላይ ነው መሰል ጨምራ የምትሸጠው እና ትርፉን ደግሞ ያንን ለራሷ ነው መሰል የምትወስደው ግልጽርሉ አንድ ጊዜ ምት አድርጎት። ልጆች መሲሁ እንደሚሞት ነቢያችን ስለ ላ ስለም ቃል በቃል የተናገሩበትን ላሳያቸው ልጆች ምት አድርጎት የሚጨው ቦታ ላይ ናቸው። ምት አድርጉት። ሐዲስ ያውና የታገኝታላችሁ ቡኻሪ 3443 ላይ ታገኝታላችሁ።

የዛኔ አይናደፍም ተናልቀስ ላ ተضሩሁም አትጎዳቸውም። አሉ ፈየምክሱ አርባዒነ ሰነተን መሲሁ የሚቆየውን ቆይታ ይቆያል በምድር ላይ አርባ ዓመት ይቆያል አሉ ثم يتوفى ከዚያም ይሞታል المسيح ويصلي عليه المسلمون ሙስሊሞችም ይሰግዱበታል ያው በሌላ ሐዲስ ላይ ወይፊዱል ማላ መንግስት ነውና መሪ ነውና፣ የዛኔ መሲሁ የዓለም በቃ አስተዳደር ይሆናል። እርሱ እርሱ ነው ዓለምን የሚያስተዳድራት የሚያስተዳድረውም በእኔ ቁርአንና ሐዲስ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በተሰጣቸው በርሳቸው መልእክት ነው የሚያስተዳድረው። ይወታችኋል። የዛኔ ወይፊዱል ማል መሪ መልካም ሲሆን ሀገሪቱ ጸጋ ባለቤት ከሆነች፣ ያ መሪ የሀገሪቱን ሰዎች ሀብት በሀብት ያደርጋቸዋል። መሲሁ እንደዛ ነው የሚያደርገው ገንዘብንም አለ ዓለም አሉ የዓለም ህዝብ እንዳለ በቃ በጸጋ እንዲትረፈረፍ ያደርጋቸዋል ይሰጣቸዋል ሊአነ ራኢስ መሪ ነው መንግስት ነው መልካም መሪ ነው ያቸው አደለ የዛኔ በእርሷ አገዛዝ ጊዜ ሰዎች አይበደሉም ፍትሃዊ የሆነ መሪ ነው ነቢይ ነውና ነቢያቶች አምላክን ህግና ስርዓት በምድር ላይ በደንብ አድርገው የሚያሰፍኑ ናቸው ያቸው የዛኔ ነቢያችን ስለ ላ ሰለም የሰዎችን የሀብት እንትን ሲገልጹ ምናሉ በምድር ላይ አንድ ድሃ አይኖርም ብለዋል

ለድሃዎች ለመስጠት ገንዘቡን በጆንያ ተሸክሞ ወጥቶ የሚቀበለው ድሃ አጥቶ ገንዘቡን ይዞ የሚመለስበት ወደ ቤቱ ያ ጊዜ ከመምጣቱ በፊት አሉ። ትወጣለህ ገንዘብን ሰደቃ ለመስጠት ከአላህ ዘንድ ምንዳ ለማስጻፍ ለድሃ በመስጠት ማለት ነው። የሚቀበለህ ድሃ ታገኝ የሚዛን ሁሉም አለው። ያ ዘመን የመሲሁ የዒሳ ዓለይህ ሰላም ዘመን ነው። ለምንድን ነው ይህ ፀጋ ሁሉ የተትረፈረፈበት? ምክንያቱ ምንድን ነው? አላህ አንድ ቃል አለው በቁርአን ላይ ሱረቱል አዕራፍ ላይ ይገኛል።

ሰዎችንም ወደ ኢስላም ይጣራል አሉ። በእርሱ ዘመን አንድም ሌላ እምነት አትኖርም አሉ ከኢስላም ውጭ። ስለዚህ የምድር ሰው እንዳለ ለአንዱ አምላክ ለአላህ የሚገዙበት ጊዜ ነው። አላህ ዛኔ ቃሉን ይፈጽምላቸዋል። እኔን ከተገዙ የምድር ሰዎች ጸጋና በረከትን አትረፈርፍላቸዋለሁ እንዳለው በዚህ ምክንያት አንዱንና ብቸኛ የሆነውን አምላክ በማምለካቸው ምክንያት ሰዎች የዛኔ ጸጋና በረከት ለምድር ሰዎች ይትረፈርፋል ማለት ነው። ዘመኑ ዒሳ የመሲሁ ዘመን እሺ ኡስታዝ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱ ወበረካቱ። አንድ ጥያቄ ነበረኝ ማለት ዘካተል ፍጥር ላይ ማለት ነው እና ዘካትር ፍጥር ሳውታ አንድ ላይ ብር መስጠት አንቺ ፍጥር ሳውታ አሁን አውጥቼ ነበር

እሺ እኮ እንዴት ነው? ማለት እኔ አውጥቼ ነበር። እንደዛ አይቻልም ማለት ነው። ባለማወቅ ያለፈ አልፎ ችግር የለውም ከዚህ